በህይወታችን ውስጥ ብዙውን ጊዜ ቀላል የሚመስሉ ችግሮችን እንመለከታለን። አንድ ሰው በቅጽበት አንድ ችግር ሲፈታ፣ ሌላ አርቲስት በደቂቃ ውስጥ ድንቅ ስራ ሲፈጥር፣ ወይም አንድ ሙያተኛ ውስብስብ ጉዳይ በቀላሉ ሲያስተናግድ እንመለከታለን። ነገር ግን ከዚህ ቀላልነት ጀርባ ያለው ጥልቅ ታሪክ፣ የአመታት ልምድ፣ የብዙ ሙከራዎችና ስህተቶች፣ እንዲሁም ያፈሰሱ ዝላብና እንባ ምን ያህሎቻችን እንገነዘባለን? ልምድ የጊዜ ውጤት ነው፣ ዋጋ ግን ከጊዜ በላይ ነው። ይህ አባባል እንደ ወርቅ የሚመዝን እውነትን ይዟል። አንድ ችሎታን ለመቆጣጠር የሚፈጀው ጊዜ በቀላሉ ሊገመት አይችልም። እያንዳንዱ የተሳካ እርምጃ፣ እያንዳንዱ የተስተካከለ ስህተት፣ እያንዳንዱ የተገኘ ድል በአመታት ውስጥ የተከማቸ እውቀትና ልምድ ውጤት ነው። አንድ ግዙፍ የሆነ መርከብ ታሪክ እንድትመለከቱ ጋብዛችኋለሁ። ይህ መርከብ በውቅያኖስ ላይ ለአመታት የተጓዘ አሁን ግን ሞተሩ ተበላሽቶ በባህር ዳርቻ ላይ ቆሟል። ባለሙያዎች ሁሉ ሞክሮ ሊያስተካክሉት አልቻሉም። ተስፋው እየደበዘዘ በሄደበት ወቅት ከአርባ ዓመት በላይ ልምድ ያለው አንድ ሜካኒካል መሐንዲስ ተፈልጎ መጣ። ይህ መሐንዲስ በአይኖቹ ውስጥ ጥልቅ የሆነው እውቀትና ልምድ ስላለው በመጀመሪያ በዝምታ መርከቧ መመልከት ጀመረ። ከላይ እስከ ታች እያንዳንዱን ክፍል በጥንቃቄ መረመረ። በዝምታ ውስጥ የሞተሩን ውስብስብ አሰራር፣ የብረቱን ድካምና ችግሩን ምንጭ እያሰላሰለ ነበር። ከዚያም በድንገት ከቦርሳ ውስጥ አንድ ትንሽ መዶሻ አወጣ። የትንሽ መዶሻ ቀላል ቢመስልም የዓመታት ልምድና እውቀት ምልክት ነበረ። መሐንዲሱ በእርጋታና በጥበብ ሞተሩ ላይ አንድ ቦታ ላይ መታ መታ አደረገ። እናም በድንገት ሞተሩ እንደገና መተንፈስ ጀመረ። መርከቧ እንደገና በሕይወት ተመለሰች። የመርከቡን ባለቤት በደስታና በመገረም ተወጦ መሐንዲሱን ምን ያህል እንደሚከፍለው ጠየቀው። መሐንዲሱም 20ሺ ዶላር ሲል መለሰ። የመርከቡ ባለቤት ምን ብሎ በድንጋጤ ጠየቀ በጥቂት ደቂቃዎች ስራ ይህናል ገንዘብ? መሐንዲሱም በተረጋጋ መንፈስ በመዶሻ መታ መታ ያደረግኩት ዋጋ ሁለት ዶላር ነው። ነገር ግን የት እንደምመታውና ምን ያህል ጊዜ እንደምመታው ለማወቅ 19998 ዶላር ያስከፍላል ሲል መለሰለት። ይህ ታሪክ የሚያስተምረን አንድ ትልቅ ነገር አለ። ብዙን ጊዜ ፈጣን ውጤቶችን ብቻ እናያለን። አንድ ሰው በቀላሉ አንድ ነገር ሲያስተካክል ይህ ቀላል ነው ብለን እናስባለን። ነገር ግን ከጀርባ ያለው የዓመታት ትጋት ልምድና እውቀት እንረሳለን። ያ መሐንዲስ በመዶሻው የፈጸመው ድርጊት የሁለት ዶላር ዋጋ ሊኖረው ይችላል። ግን የትና እንዴት መምታት እንዳለበት የሚያውቅበት እውቀት የ19,998 ዶላር ዋጋ አለው። ስለዚህ በሚቀጥለው ጊዜ አንድ ሰው በቀላል የሚመስል ነገር ሲያከናውኑ ሲያዩ ከጀርባ ያለው ጥረትን ያስታውሱ። የዓመታት ልምድ፣ ብዙ ሙከራዎችና ስህተቶች እና እውቀት ድምር ውጤት ነው። ይህ ታሪክ ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንዳይረሱ። በቀጣይ ሌላ ቪዲዮ እስክንገናኝ ባይ